ኖ ቪሲ ኖት፣ እንዴት ነው የነዚህ የሁለቱ ልዩነት? ሁለቱም አንድ የሚያደርጋቸውና ልዩነታቸው ውስጥ ምንድን ነው? ሉክ፣ ሁለቱም ቱ ኔጌት አፍራሽ ለማድረግ አንድን አዎንታዊ ያረፍተ ነገር ሀታዊ ያረፍተ ነገር አፍራሽ ለማድረግ የምንጠቀምባቸው ናቸው። ግን ልዩነታቸው ኖት ኢዝ ዩዝድ ዊዝ ቨርብ ኦር አጀክቲቭ ከቨርብ ወይም ከአጀክቲቭ ጋር ነው ኖት የምንጠቀመው። ኖ ግን ከስም በፊት ነው የምንጠቀመው። እሺ ይሄ ማለት ምን ማለት ነው? እስኪ እንደዚህ ታይቆችን ስንሰራ ሞር ግልጽ ይሆናል። ዊ ሃቭ ዳሽ ኢነፍ ቼርስ፣ ዊ ሃቭ ዳሽ ኢነፍ ቼርስ። አሁን ኖት ነው ወይስ ኖ ነው? እዚ ጋር መጠቀም ያለብን ኢነፍ ቼርን እናያለን ማለት ነው። ኢነፍ ቼር ማለት እዚጋር ስም ነው። ከዚህ ስም በፊት መጠቀም ያለብን ኖ ነው። ለምን ከስም በፊት የምንጠቅመው ኖት ሳይሆን ኖ ስለሆነ። ስለዚህ መልሱ ምንድነው? ዊ ሃቭ ኖ ኢነፍ ቼርስ ይሆናል ማለት ነው ዊ ሃቭ ኖ

አንድ ከዛ በፊት የተሰጠን ደግሞ እዚህ ጋር ቨርብ አለ፣ ቤስት አይዲያ ስለዚህ ዚስ ኢዝ ስም ስላልሆነ እዚህ ጋር ቀጥታ የመጣው የምጠቀመው ኖት ነው ማለት ነው። ስለዚህ ምን ለው፣ ዚስ ኢዝ ኖት ቤስት አይዲያ እንላለን ማለት ነው። ዚስ ኢዝ ኖት ዘ ቤስት አይዲያ እንላለን። ኦኬ፣ ሶስተኛ ጥያቄ ሂ ዲድ ዳሽ ሲ ኤኒ ማውንቴንስ ሂ ዲድ ዳሽ ሲ ኤኒ ማውንቴንስ እዚህ ጋ ቨርብ መጥቷል። ከቨርብ በኋላ ማን ነው የምንጠቀመው እዚህ ጋ? ልክ እዚህ ጋ እንዳየ ነው ዚስ ኢዝ ኖት እንዳነ ሁሉ ሂ ዲድ ናት ሲ ኤኒ ማውንቴንስ ይሆናል ማለት ነው። ሂ ዲድንት ሲ ኤኒ ማውንቴንስ ሂ ዲድንት ሲ ኤኒ ማውንቴንስ ይሆናል። ሂ ዲድ ናት ሲ ኤኒ ማውንቴንስ ከዚህ በፊት ተራሮች ተራ አይተው አያውቅም ነው ወይም አላየም ነው። አራተኛው ጥያቄ አይ ሃቭ ዳሽ ፔን ቀጥታ ስም መጥቷል። ኖ ቀጥታ ከስም በፊት እንጠቀመዋለን። ስለዚህ መልሱ አይ ሃቭ ኖ ፔን ይሆናል ማለት ነው። አይ ሃቭ ኖ ፔን። አምስተኛ ጥያቄ ዘይ ዱ ዳሽ አራይቭ ኤርሊ። ዘይ ዱ ዳሽ አራይቭ ኤርሊ። ይኸው እዚህ ጋር ቨርብ አለኝ። ቀጣይ ደግሞ የመጣው ቨርብ ነው ስም የለም ማለት ነው እዚህ ጋር እዚህ ጋር ከዚህ ጋር እንዳየነው ሁሉ ስም የለም ቨርብ አለ ከፊት ለፊት ከኋላም ቨርብ አለ አራይቭ። ስለዚህ እዚህ ጋር የምንጠቀመው ማለት ነው የምንጠቀመው ዘይ ድ ኖት አራይቭ ኧርሊ ይሆናል ማለት ነው። ስድስተኛ ጥያቄ ሺ ሃዝ ዳሽ ገን ሆም የት ሺ ሃዝ ዳሽ ገን ሆም የት እዚህ ጋም ገን የሚለው ቨርብ ነው፣ ቨርብ ስሪ ነው። ስለዚህ ቀጥታ ቨርብ ሲመጣ ምን እንደምንጠቀም አይተናል። ስም ሲመጣ ደግሞ ምን እንደምንጠቀም አይተናል። ስለዚህ በዚህ መሰረት እዚህ ጋ ምንጠቀመው ኖ ኖ ወይስ ኖት ነው። እስካሁን የሰራናቸው ጥያቄዎችና ማባያዎች ላይ ተመርኩዛችሁ መልሳችሁን ትሞክራላችሁ፣ ታስቀምጡልኛላችሁ ማለት ነው። ሃቪ ኤ ናይስ ታይም። ታንኪ ቬሪ ማች። ሌላም ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ የምንወያይ ይሆናል።